ሰላም አለይኩም ወረህመቱላሂ ተላ ወበረካቱ እንዴት ናችሁ ልኝ ውድና የተከበራችሁ የቻነል የቤተሰቦች? እኔ አልሐምዱሊላህ ደህና ነኝ እናንተም በያላችሁበት አላህ ሰላሙና ጤናውን ይወፍቃችሁ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ጽድት ጽድት ያለው ኤሌክትሮኒክስ ዕቃዎች ይዤላችሁ መጥቻለሁ። የሚጠበቀው እስከ ቪዲዮ ፍጻሜ አብራችሁም በመቆየት ማለት ነው ይዤላቸው የመጣሁትን ወቅታዊ ዋጋ ለመስማት መረጋጋት ነው ከእናንተ የሚጠበቀው። ውድ ቤተሰቦች አዲሶች ከሆናችሁ እንኳን በሰላም መጣችሁልኝ ቻናሌን ሰብስክራይብ በማድረግ ተቀላቀሉን። እስከራን ደንበኞቻችን እዚህ ጋር የምታያቸው ከፍተኛ ጥራት ያላቸው ጃፓን ሰራሽ ኬሚ የጸጉር የልጆችን አለዋቂዎች የጺምና የጸጉር ሼቨሮች ናቸው። ዋጋቸው የእያንዳንዳቸው 1800 ብር ብቻ ነው። ለሚፈልጉም የፈለጉበት ድረስ እናደርሳለን ማዘዝ ይችላሉ። የተለያየ አይነት ዲዛይን ያላቸው እንደምታዩት ኬሚ በአንደኛው ኬሚ በተለያዩ አይነቶችም አላቸው እዚህ ጋር በትልቁ ኬሚያውን በሁለት ሺህ ብር ብቻ የተለያዩ ትንዱሶች ያለው የተለያዩ መቀየሪያ ያለው ሙሉ ለሙሉ ለወንዶች ለህጻናት ለአዋቂዎች ማገልግል የሚችል በሁለት ሺህ ብር ብቻ ያሉበት ድረስ እናቀርባለን ማለት ነው። በእነዚህም አለን ጌሚ በል በሚለው በኦሪጂናል ዕቃ ሞዴል ጄም 6232 አዲስ የገቡ እቃዎች ናቸው። እነዚህም በጣም ቆንጆዎች ናቸው። ያሉበት ድረስ እናደርሳለን በሁለት ሺህ ብር ብቻ ስድስት ሺህ አለቃ ነው። እኒህም ደግሞ ሱፐር ሆምታይም የተሰኘ ትልቁ ስቲም ስፕሬ አይረን የተገጠመለት አሪፍ የሆነ የልብስ ካውያ ነው። ይህ ካውያ በ2300 ብር ብቻ ያሉበት ሴራሚክ የተገጠመለት በጣም ኦርጂናል የሆነ የስቲም ስፕሬ አይረን ውሃ መርጨት የሚችል የልብስ ካውያ ነው ማለት ነው። ይሄ ደግሞ የሴቶች የጸጉር መፈሸኛ ነው። ማድረቂያም አለን፣ ካውያ መተኮሻም አለን፣ መፈሸኛም አለን። ይሄ ደግሞ እያለሰለሰ የሚያደርቅ ነው። በጣም ቆንጆ እቃ ነው። 2000 ብር ብቻ ነው ያንዱ የእያንዳንዱ ዋጋ ሁለት ሺህ ብር ነው። ፔስትራ አለ። ለሴቶች የሴቁር ፔስትራ አለ በ1300 ብር ብቻ። ኖቫ የተለያዩ ብራንድ ያላቸው ፔስትራዎች አሉን። የፈለጋችሁትን እዘዙን። 1300 ብር ያላችሁበት ቦታ እናደርሳለን ማለት ነው። ሌላው ጂፓስ የፒዛ ፓን ነው እነዚህ ፒዛፋኖች በሴራሚክ የተሰሩም አሉ፣ ኖርማል የተሰሩም አሉ። እነዚህ በ42 ቁጥር ሳይዝ ያላቸው 3800 ብር ያላችሁበት ቦታ ማድረስ እንችላለን፣ ማቅረብ እንችላለን፣ ትእዛዝ እንቀበላለን። ሴራሚኩም ኦሪጂናሉ ሴራሚኩም ኖርማሉም እጃችን ላይ አለ። ሌላው ነገር እነዚህ የምታዩቸው ናቸው አንድ እነዚህ ቴሌቪዥኖች ናቸው። 32 ኢንች ቴሌቪዥን በ11500 ብር ብቻ እናቀርባለን ማለት ነው። ሌላው ነገር ቶርናዶ የተሰኘ 43 ኢንች ቴሌቪዥን እጃችን ላይ አለ 23000 ብር ብቻ በመክፈል ያላችሁበት ቦታ ድረስ ማድረስ እንችላለን ማለት ነው። ከኦሪጂናል ከኦሪጂናል ብራንድ ከሆኑ የመቋጠሪያዎች ጋር ማለት ነው። እነዚህ የምታዩቸው መቋጠሪያዎች እጅግ በጣም ፊውዝ የተገጠመላቸው ሃየር አማውንት ኳሊቲ ያላቸው በጣም ብራንድ የሆኑ እቃዎች ናቸው ማለት ነው። ሌላው የቡና መፍጫዎች የተለያዩ አይነት አለን። ኤይት ስታር ጀርመኒ ይሄ ግማሽ ኪሎ መፍጨት የሚችል በጣም ጠንካራና ኳሊቲ ቃ ነው። ግራም እንላለን ይሄንኛውን 100 ግራም አለው፣ 200 ግራም አለው፣ 500 ግራም አለው፣ 1000 ግራም አለው። በፈለጉትን ሳይዝ ማዘዝ ይችላሉ። የ100 ግራም ዋጋ 2800 ብር ነው። የ200 ግራም ዋጋ 3800 ብር ነው። የ500 ግራም ዋጋ 6000 ብር ነው። የ1000 ግራሙ 8500 ብር ነው። የፈለጉበት ድረስ ማዘዝ ይችላሉ። ይህ የምትመለከቱት ሜዞ የተሰኘ አዲስ ሆት ፕሌት ነው። ሜዞ ይባላል አንድ ምድጃ በጎን በኩል ኖርማል እንትን ነው፣ በአንድ በኩል ደግሞ በብረት ነው። እንደምታዩት ነው። በጣም ኳሊቲ ነው። በጣም ዘመናዊ ነው። 3200 ብር ያሉበት በስብራድረስ ትእዛዝ እንቀበላለን ማድረስ እንችላለን ማለት ነው። ሌሎች እነዚህ አንተናይን 7 ስታር ሎተስ ሳች የምንላቸው የተለያዩ አይነት ሶፎች በ1300 ብር ብቻ እየሸጥን ያለነው በጣም አሪፍ ዲስካውንት ነው ያለን እና ሌሎችን የቡና መፍጫ ሌላ፣ አሁን ክረምት ላይ በተለይ አስቸጋሪ በሆነ ቦታ ላይ ሶላር መድረስ የማይችልበት ላይ እነዚህ በጣም ኳሊቲ የሆኑ ሶላሮች፣ ባለ ሶስት አምፖል፣ ባለ አራት አምፖል፣ ባለ ስምንት እና ባለ ስድስት አምፖል ሶላሮች እጃችን ላይ ይገኛሉ። እነዚህ ሶላሮች ለየትኛውም ገጠራማ ክፍል፣ ለሀገራችን የገጠራማ ክፍል በጣም በጣም ሀይር ኳሊቲ ያላቸው በጣም ጥራት የተገጠመላቸው ፓኔል ያላቸው ባለ ሁለትና ባለ ሶስት ፓኔል ናቸው። የአንዱ ዋጋ አራት ሺህ ብር ነው። ባለ ሶስት አምፖሉ ባለ አራት አምፖሉ ደግሞ አምስት 3300 ብር ነው። በጣም የዩኒቨርሳል ምርት ኦሪጂናል እቃዎች ናቸው። ሌሎች አይነት ሶላሮችን ይሉናል ማለት ነው። ኦኬ በጣም እናመሰግናለን። ሌላው የሽንኩርት መፍጫዎች አሉን። ኦሪጂናል የሆኑ የሽንኩርት መፍጫዎች አሉን። እነዚህ የሽንኩርት መፍጫዎች ኦሪጂናል ሙሉ ለሙሉ ብረት ናቸው። 5 ሊትር 3 ሊትር ናቸው የአንድ ዋጋ 2300 ብር ብቻ ነው። ኦሪጂናል ኦሪጂናል የሽንኩርት መፍጫ ነው። ሌላው የውሃ ማጣሪያ ነው። እዚህ ጋር የምትመለከቷቸው ውሃ ማጣሪያ ናቸው። እነዚህ ውሃ 13 ሊትር 28 ሊትር የውሃ ማጣሪያ ናቸው። የአንድ ዋጋ 2400 ብር ነው፣ ይዘዙን። ይሄ ደግሞ የምታዩት አውቶማቲክ ቮልቴጅ ሬጉሌተር ጆንቻይን የተባለው ሬጉሌተር ነው። 3800 ብር በጣም ኳሊቲ ሬጉሌተር ነው። ማንኛውም ነገር መቆጣጠር የሚችል ለፍርጅም፣ ለቴሌቪዥንም፣ ሌሎችም ለላፕቶፕም መከላከል የሚችል ቆንጆ ሬጉሌተር እጃችን ላይ አለ። እነዚህ ደግሞ ላዮን ብራንድ ኤሌክትሪካል ኬትል ነው። እነዚህ የምትመለከቱት ይህ የውሃ ማፊያ ማሽን በጣም ሁለት ሊትር የሆኑ ውሃዎችን ሙሉ ለሙሉ በአንድ ማፍላት የሚችል በጣም ቆንጆ የሆነ አሪፍ ዕቃ ነው በ1500 ብር ያላችሁበት እናደርሳለን ማለት ነው። ቀጥታ አሁን የምንጓዘው ወደ ቴሌቪዥን ማስቀመጫዎችን የውጭና የሀገር ውስጥ ቴሌቪዥን ማስቀመጫዎች እጃችን ላይ ይገኛሉ። እነዚህ የምትመለከታቸው የቴሌቪዥን ማስቀመጫዎች እጅግ በጣም ጽድት ባለ ሁኔታ የተሰሩ በጣም ኳሊቲ የሆኑ ለቤት በጣም ውበት ያላቸው በሰባት ሺ ብር ሜትር ከሃያ ሜትር ከሃምሳ እንዲሁም በተለያየ አይነት ዲዛይን ይዘንላችሁ ቀርበናል ማለት ነው። ክቡራን ደንበኞቻችን እንዲሁም ደግሞ የ ዳቦ መጋገሪያ ማሽኖችን እጃችን ላይ ይገኛሉ። የዳቦ መጋገሪያ ማሽን ኢኮሳን በኦሪጂናሉ 14000 ብር እጃችን ላይ ይሽጥን ነው ያለ ነው ማለት ነው። እነዚህም እቺ ደግሞ ዋስ ምጣድ ይባላል። ይህ ምጣድ በቤት ውስጥ ምንም አይነት እንትን ሳያስፈልግ ኃይል ቆጣቢ ምጣድ ነው። በቀላሉ የትኛውን ቦታ መንቀሳቀስ የሚችል አሪፍ ምጣድ ነው። በ13000 ብር ይዘንላችሁ ቀርበናል ማለት ነው። ሌላ ሞቃታማ ያልሆኑ የአየር ንብረቶች በጣም አሪፍ የሆኑ 12 ኢንች ቦክስ ፋኖች ለቤት ውስጥ ኩለር ማቀ የሚያቀ ቤትን በቅጡ የሚያቀዘቅዙ የፋን ናቸው። የያንዳንዱ ዋጋ 3300 ብር ብቻ ነው ማለት ነው እና በጣም ሌላ እነዚህ የምትመለከቷቸው ጂፓስ ናቸው የቤት ውስጥ ሆም ቲያትር በጣም ረጃጅም ስፒከር ያለው እዚህ ጋር አተሩ። ይህ የምትመለከተው ረጃጅም ስፒከር ያለው ሆም ቲያትር ነው በ7000 ብር ብቻ ይሸጥ ያለ ነው። ሌላ እነዚህ ደግሞ ቬስት ጎልድ ሪንግ፣ ሌሎች የተለያየ ዲዛይን ያላቸው የተለያየ ጥራት ያላቸው ጂፓሶች የቤት ሆም ቲያትር ጂፓሶች ይዘመተናል። እነዚህ ጂፓሶች እያንዳንዳቸው ዋጋ 4800 ብር ነው ማለት ነው። በጣም በጣም እናመሰግናለን ክቡራን ተመልካቾቻችን። እንዲሁም ኒማ የቺፕስ መጥበሻ ያሳምቡሳና የቺፕሶችን በቀላሉ ቤት ውስጥ ለመስራት የሚያስችሉ ማሽኖች አሉ። ይህ ማሽን 3800 ብር ነው የአንዱ ዋጋ። በጣም ቆንጆ ዕቃ ነው። ይህ የምትመለከተው ስሪ ኢን ዋን የጁስ ነው። ቦሚኖ ኢታሊ ሳቺ፣ እንዲሁም ሳልቫሮ የተለያዩ ስም ያላቸው በጣም ጥራት ያላቸው የጁስ መፍጫ ማሽን ነው። ይህ አንዱ ዋጋ 3600 ብር ሁለት ብር 2300 ብር የሚሸጡም እንደየጥራቱ ዋጋቸው ይለያያል። ይህ ነው። ይሄ ዲሳይኖች ናቸው። አክሰሰሪ ሙሉ ለሙሉ አለ። የምትፈልጉትን እቃ ማዘዝ ትችላላችሁ፣ ክቡራትና ክቡራን ተመልካቾቻችን